አንተን አምኜ መምጣቴ እኔ አንተን አምኜ መምጣቴ እኔ ምን ነው ነው ምን ምን

ገና ነገር አንይቱን ፈልግ። ዝም ዝም ዝም ቀን አንድ ቀን ስራ ነው፣ ስራ ነው፣ ስራ ነው የሚሰራው፣ አይደለ? ከተለያዩ ሴቶች ጋር ይውላል፣ ታውቂያለሽ እንዴ ለምን ትቀኛለሽ? አምነሽ መቀበል ነው። እኔ ደግሞ ማለት ነው ፍቅረኛ ያለኝ ሰው ነኝ። ከማንኛውም ሰው ጋር ሄጄ ምን ዘላዘላ አይነት ሴት አይደለሁም። ገባሽ? ኧረ እባክሽ ስሚ፣ እኔ እሱን አላምነው ብዬ ሳይሆን ማለት ነው እንጂ ምንም። ሌላ ጊዜ ስራ እንደሚሰራው ስራ ይስራ እኮ፣ እኔ እኮ አይስራ ነው ስራ። ጋር ተቃቅፈሽ አይተሽኛል ወይስ ተሳሳማ አይተሽኛል ወይ ተኝቼ አይተሽኛል? ዘመ ብለሽ ስሜን አታጥፊ። እንደውም ስም በመወንጀል እከስሻለሁ። እሺ ስራ ታሽ ተሰምኛልሽ። አዳምጪኝ፣ ሌሎቹ ልክ ወጦ የሚቀርጻቸው እንዳንቺ ባለጌና ቆሻሻ ልጆች አይደለም። ገባሽ? አንቺ ግን ሳቤቢ አይደለም ማሚ ከነከነ ተራተና

ሲጀመር ማንም ያቀሻ አይችልም። አንቺ በቃ በጣም አስመስይ ሰው ነሽ። እንደን አይነት ሴት ሲታይ ይቻላል። አቅምና ባሌን አለማመን ሳይሆን አንቺ መስሪ ነገር በጣም ልክት ነው። ሆነ በጣም ተሳስተሻል። ልንገርሻል፣ ለአንድ ነገር ተሳስተሻል። በጣም ፍቅረኛሽ ብታምኚ ነው የሚሻልሽ ገባሽ እና በዚህ በቅናተኛ ይሄ መጥፎ ይሄ ቅናት ማለት ነው ብዙ ነገር ይበትናል። አንቺ እያለያያችሁ ያለው የአንቺ የቅናት መንፈስ ነው እንጂ አኗር ራሱ ሲጀመር ባለጌ አይደለም። እንደውም ከአንቺ ጋር መሆን ራሱ ይገርመኛል። እስከ ዛሬ ድረስ አብራችሁ እንዴት እንደቆያችሁ ትሰሚኛለሽ። እኔ ፍቅረኛ ይሄን አለም ነው ብዬ ሳይሆን አንቺንም ማለት ነሽ። እና ታዲያ እንደዛ ከሆነ ዛሬ ካላዛር ጋር ስትይ ምን ነው እንደዚያ እንትን አልሽ? አነቀሽ በጣም አስመሰልሽኝ ምንም ያስመሰል ግን አንቺ ከነ ከእሱ ጋር አንቺ ግን ብዙ ቀን ነው ፎቶ ነው ያለሹ ፍቅረኛ ጋር ቤቱ ባሌን ቤቱ ድረስ እኔ እንኳን ፍቅረኛ አሁን ነው በቅርቡ ቤት የገባሁት። ዝም ብለሽ የወንድ ቤት እሱም አይፈልግሽም። እኔ የምፈልገው ለሚመጣው እኔ ላወራው እንጂ አንቺ እሱን በሌላ ቦታ ለማውራት አይደለም። ማሚ 24 ሰዓት ሙሉ ነው። እኔ ግን አንድ አይተሻል። የመጣሁበት አምስት ደቂቃ እንኳን አልቆየሁም። የመጣሁትንም እንኳን ላወራሁ ስለተፈጠረው ነገር እንዴት እንደሆነ ወራዳ ሴት ፋቶኝ ነው ነው ነበር እኛ

መሄድ አለብኝ። አይደለም ሲሆን በእናትሽ ላናግርሽ እፈልጋለሁ። ተረጋጊ። አሁን ከዚህ ስንት ቤት እንውጣ። መጀመሪያ ምን አይነት ሴጣን የገባው እዚህ ቤት በጭራሽ ሴት ቤት ድረስ ማምጣት ጀመርክ? አንቺ ስለማታውቂው ነገር አታውሪኝ፣ ስለማታውቂው ነገር አታውሪኝ። አይደለም አታውቂም ነበርሽ እንደ ከእኔ በፊት በቃ ማሚ ቁጭ ብለን መስማት የት ይቀራል? መስማት የት እኮ አይቀርም። ግን በእናታቸው አሁን ከዚህ አንቺ ልቻ እንኳን ቢያንስ ስሚኝ። ሚስት አለው ተባልኩኝ፣ እሺ አልኩኝ። ሚስቱም እያወራችኝ፣ እያስፈራራችኝ እስከ ዛሬ ድረስ ስታስፈራራኝም አምኜ ተቀበልኳት። እሷን በቃ የውሸት ነው፣ የፌክ ነው ብዬ አምኜ ተቀበልኩ። አይደል እንዴ? እኔ ሴት ልጅ ነኝ፣ እንዴት ነው የምታስበኝ? እሺ በቃ ልሸነፍ ብዬ ተሸነፍኩ። ሲሸነፍልህ ደግሞ ሌላ ነገር ታመጣለህ። እንደሌለኝ ተቃላለ እና እኔ ምን አለኝ? ወጣኝ ተናገር። ያለው ነው ምን ከመጣች? ምን ታዲያ? በቃ ምንም

ቀድመህኝ የመጣው ለዚህ ነው። አዎ ለዚህ እሷን ለማግኘት ነው የመጣው። ይሄን ከፈለሽ መስማት በጣም ግን ምስገርም ሰው ነኝ። እውነት ለኔ አይገባም። ታውቃለህ አይደለ? አንቺ በመጀመሪያ ይቅርታ አድርጌል ይሄ ሁሉ ይቅርታ አድርጌል አፍህን ከፍተህ አዎ አግብቻለሁ ነው ትለኛለ? አዎ እሷን ላገኝ ነው ትለኛለ? ሴት አልመስለኝም እንደኔ ወይስ አብሬ ስለሆንኩ ንቀት ነው እየሰማሽኝ አይደለም? ወይስ ስላፈቀርኩኝ እናከኝ እኔ ለመስማት ፈቃደኛ አይደለሁም። አረ እባክህ ስትሰማ ስትሰማው ቀን ችግር መጀመሪያ፣ ቆይ ተረጋግተን ብለን ንዴት ምን መጀመሪያ ካለንበት ንዴት እንውጣ።

ሰንሱ በእናትሽ ሽታ ተሻን ተነጋገሩ። በእግዚአብሔር እንደዚህ አትሁኑ። ማሚ ምን አንቺ ከመምጣትሽ በፊት ይሁንሻ፣ አሁን አንቺ ከመምጣትሽ በፊት ትንሱት እኔ አጋጣሚ ነው የመጣሁት፣ እንደምመጣ ማልነገርኩትም ሲጀመር በራሴ ኬዝ ነው የመጣሁት። ገባሽ? ግን በቃ አሁን ትንሱ ትመጣለች ከቡታጅራ ብሎ ምግብ ምናምን እየተንደፋደፈ ነበረ እሱ። አንቺ ሊቀበል ማለት ነው። እኔ ይህንን ነው የማውቀው። በቃ ትንሱ ትመጣለች እሷ ሊቀበላ ነው ከቡታጅራ ትመጣለች እያለ ነበረ። እኔ በራሴ ኬዝ ነው የመጣሁት። እኔም ራሴ መምጣቴን አልነገርኩት። እቺ ልጅም ስትመጣ እኔ እዚህ ጋር ነበርኩኝ። ቆይ እሺ ማሚ፣ ቆይ አንቺ ሴት ነሽ አይደለም እኮ። እኔ እኮ ያየሽውን ነገር እኮ አትመኝ እያልኩሽ አይደለም። ግን ውሸት ነው። አይንሽ ያየው ሁሉ ነገር ደግሞ እውነት አይደለም። ይኸውልሽ፣ መታ እሷ ስለ ራሷ ችግር እያወራች ነው እኮ ማሚ። ውጭ መገናኘት አይችሉም እንደ ሴት ልጅ። ከመጀመሪያ ቤቱ ደውላ እንደመጣች ራሱ ደንግጧል። ቤቴን በምን አወቅሽ ብሎ ነው የጠየቃት። አዎ ማሚ፣ ችግር ካለ እንኳን አስወጥቶ መውራት ነው እንጂ እዚህ አቅፏት እኮ ነው ያገኘሁት ማሚ፣ አቅፏት እኮ ነው። እሺ ማሚ፣ አንቺ እኮ ምንም ቢሆን ነው አልደብቅም። ያቀፈበትን ምክንያት ስታለቅስ አይቷት ነው እሱን እኔ ማቀፉንም አልደገፉኝም እኮ ግን አንቺም ደግሞ በማቀፏ በእሱ ስላቀፋት ሊሰማሽ ይችላል። እየተጫወተብኝ ነው አላወቅሽም? እየተጫወተብኝ ነው። ስላፈቀር አንድ ጊዜ አጢነሽ ቁጭ ብለሽ አደማሚ ስላፈቀርኩት፣ ስለተሸነፍኩ፣ ያሉበት ነገሮች በሙሉ ስለተቀበልኩ ትንሽ ሚስቱ በዚህ በኩል እያስፈራራችኝ ገልሻለሁ። እንደዚህ ፈረን የውሸት ይሁን የእውነት እኮ አግኝቶሃል። ይሄ ልጅ ለእሷ የሀሜ እኮ ለእንትኑ ሲል እኮ ነው። እሺ፣ እኔ እኔን ለምን ታስፈራራኛለች? እሺ፣ ማስፈራራቱ አንድ ነገር ነው አልኩኝ። ሁሉንም ነገር ተቀበልኩኝ። ኢወቴ ሪስክ ውስጥ ከእሱ ጋር እንዳላይሽ እያለችኝ ከእሱ ጋር እንታያለን። የእኔ እናት፣ ቆይ ይኸውልሽ፣ አትናደጅ አይደለም ያልኩት፣ ግን ስሜታዊ መሆኑ ግድ ነው እና ከስሜትሽ ግን ወጣ ብለሽ አንዳንዴ ደግሞ አስቢበት። ይሄ ነገር ወዴት እየሄደ ነው? ምንድን ነው እሱ ፊት ለፊቴ ላይ ያለ ያለው ምን እየተካሄደ ነው የሚለውን ነገር አስቢ። እኔ እኮ ማሚ ጠላት ላለማስገባት ነው፣ ጉታጀራ ሆኜ ያ ሁሉ ማስፈራሪያ ሲደርሰኝ እሱን አውርቼ ከሱ ጋር አውርተን ከቪዲዮ ውጭ በቪዲዮ ከቪዲዮ ውጭም አውርተን በቃ ችግራችንን ፈታን። እሺ በዓል ራሱ ለበዓል ይሆናል አስቃይመው ብዬ በአላ ወስጄ ቤተሰቦቼ ጋር አዝናናሁት።

ስታፈቅሪኝ አምነሽኝ ነው አይደል? አዎ፣ በደንብ አምነህ ነበረ። በቃ ካመንሽኝ ይበቃል። አቅፋ እኮ ነው ያገኘው፣ ውስጥ ገብታ እኮ ነው ያገኘው። ለምን ገባች? ንገሪኛ። አሀ ላለቀሰ ሁሉ አንተ አባባይ ነህ። ለምን አንቺ እያለቀሽ እናቴ ታቅፍሽ የለ? እናቴ ልታቅፈኝ ትችላለች፣ እና ሌላ ሰው ግን ያቅፈኝ? እኔ ፍቅረኛ ያለኝ ሰው ፍቅር ንገሪሽ አይደል ካመንሽኝ በቂ ነው። ፍቅር በእምነት ነው እንጂ ማለት ነው እንደምን አቀፍካት? ለምን እንደዚህ አልክ? ለምን እንደዚህ ገባ? ለምን በዚህ ወጣ? ከጀርባ ያለው ነገር ተሸከምኩት እኮ ተሸከምኩ። አላዛ አጠገብሽ ነኝ። ተሸከምኩ በጣም ግን ደግሞ አይ በብረቱ ወይስ መኝታ ቤት እንድደርስባችሁ ነበር የፈለከው? እሱ ነበር የፈለከው። እስቲ አይምሮሽን አንጫው እንጂ ዝም በል። ማሚ እኔ እውነት አሁንም አንቺን አክብሬ ነው ቁጭ አልኩት። እኔ አላዛር ማሚ አድክሞኛል በቃ። ከጀርባው ስንት ነገር ሲባል እየቻልኩ ስንት ነገር እየተሸከምኩለት፣ እንደገና ደግሞ ማስፈራሪያ፣ ስንት ነገር ህይወቴን ሪስክ ውስጥ እያስገባው አብሬው ነው። ከዚህ በላይ ግን መጀመሪያ ህይወትህን አጽዳ። አ ካሰሩ ሴት ጋር አትሁን። ራስህን መጀመሪያ ራስህን ቻል። የምሬን ነው።

ማስተካከል ያለብሽን ማሚ ከቻልሽነት አስተካኪ ይሳማሻል ብዬ አስባለሁ። እኔ ደከመኝ፣ በጣም ተጎዳ፣ በእሱ ምክንያት ቆሰልኩኝ። በቃ ከአቅሜ በላይ ሆኗል፣ እና እኔ ማሚ እውነት ይቅርታ ልሂድ። አሁን የመጣሁት ከመንገድ፣ ቤት ሄጄ ማረፍ አለብኝ። እኔ ማሚ በጣም አቅቶኛል። በጣም ይቅርታ፣ ግን ማሚ እውነት ይቅርታ አድርጊ። እሺ በቃ ተረጋግሽ። በቃ ቻው። እሺ ላንቺ ብዬ አዘጋጅኋቸው ፕሮግራሞች አሉ፣ እሱም ብለው እሺ።